ሰላም ለናንተ ይሁን፣ ውድ ቤተሰቦች፣ እንደምናላችሁም ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርስቱ እናስታውቃችሁ የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ በአምስት ዓመት ውስጥ ለአራተኛ ጊዜ አዲስ ሹመት ሰጥቷቸዋል። ለሁለት ዓመታት የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ እንዲሁም ደግሞ ቺፍ ኦፍ ስታፍ ሆነው ያገለገለው አቶ ሳንዶካን ደበበ በትላንትናው ዕለት የማቋቋሚያ ደንብ የጸደቀለትን የኢትዮጵያ ኒክሌር ኃይል ኮሚሽን በኮሚሽነት እንዲመሩ ተሾሟል። እኚህ ሰውዬ እንደው በአምስት ዓመት ስለተሾሙት ምክንያታቸው ምን ይሆን? እነማንስ ሲሆኑ? ሳንዶካን ማን ነው? ዝርዝር ያለመረጃ ይዘናል። በሌላ በኩል አየር ኃይል የሚሰጠውን ማንኛውንም ግዳጅ ለመፈጸም በ በላቀ ዝግጁነት ደረጃ ላይ ይገኛል ሲሉ ሌተናል ጀነራል ልማን ምርዳሳ ተናግሯል። የኢፌዴሪ አየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸማቸው ከፍተኛ አስተዋጽኦ ላበረከቱ ክፍሎች የእውቅና የምስጋና መርሃ ግብር ባካሄደበት ነው ይህ የተባለው። ጀቶቹም ይዘጋጁ ወደ አማራና ጎንደር እንዲሁም ትግራይ አካባቢም ፊታቸው ይዞር ማለታቸውም ብዙዎችን አስገርሟል ለምን ትሰሙታላችሁ ወዲህ ደግሞ በህወት ውስጥ በተፈጠረው ክፍፍል ተከትሎ በአዲስ አበባ ከተማ የሚገኙ ባለ ሀብቶች የአቶ ጌታቸው ረዳና የደብረ ጽዮን ደጋፊዎች በሚል ለሁለት መከፈላቸውን ለሚዲያችን የደረሰው መረጃ ያሳያለም የህወት መከፋፈል በባል ሀብቶች መቧደን ከማስከተሉም በላይ በመካከላቸው ግጭት እስከ መፈጠር የደረሱበት ሁኔታ መኖሩን መረጃውን እያደረሱ ምንጮዎች አያይዘው እየገልጹ ይገኛሉ በባለ ሀብቶቹ መካከል የተፈጠረውን ልዩነት ተከትሎ ከአስመጭና ከአስመጪና ላኪ እስከ አምራች ድረስ በትግራይ ባለሀብቶች በሽርክና የሚንቀሳቀሱ የንግድ ስራዎች እስከ መቆም ደርሰዋል ተብሏል። ይህንም ጉዳይ ከምናስደምጣችሁ ጉዳዮች መካከል አንዱ ሲሆንም፣ በሌላ በኩል አሰብን የአፋር ክልል ሰባተኛ ዞን እናደርጋታለን ሲሉ የክልሉ ፖሊስ ኮሚሽን ቤላ አህመድ መናገራቸውም ብዙ ያስባለ ይገኛል። የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ብሌላ አህመድ አሰብን የአፋር ክልል ሰባተኛ ዞን እናደርጋታለን ማለታቸው ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ትሰሙታላችሁ በሌላ በኩል የቤቶች ኮርፖሬሽን ለዘመዶቹ ለአክስቶቹ ላጎቶቹ ቤቶችን እያደሉ የሚገኙ ባለስልጣናት ተገኙበት ተብሏል ይህንንም የምርመራ ዘገባ ኋላ ላይ እናስደምጣችኋለን ውድ የቻናላችን ተከታታዮች ቻናላችንን ላይክ ሼር ሰብስክራይብ ያድርጉ ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም ወደ ቀዳሚ መረጃ ማለፍ አየር ኃይል የሚሰጠውን ማንኛውንም ግዳጅ ለመፈጸም በላቀ የዝግጁነት ደረጃ ላይ ይገኛል ሲሉ ሌትናል ጀነራል ይልማ መርዳሳ ተናገሩ። በተለይም ደግሞ ጀቶቹ ይዘጋጁ ወደ ጎንደር፣ ወደ ትግራይ፣ አማራ ፊታቸውን ያዞሩ ማለታችሁ ደግሞ ምን ለማለት ፈልገው ነው የሚለው ብዙዎች እያነጋገረ ይገኛል። የኢፌዴሪ አየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸማቸው ከፍተኛ አስተዋጽኦ ላበረከቱ ክፍሎች የእውቅናና የምስጋና መርሃ ግብር አካሂዷልም። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የኢፌዴሪ አየር ኃይል ዋና አዛዥ ሌትናል ጀነራል የሚያደርግ ማምርዳሳ ተቋሙ የሚሰጠውን ተልእኮና ግዳጅ ለመፈጸም በከፍተኛ የዝግጁነት አቅም ላይ እንደሚገኝ ያረጋግጧል። አየር ኃይሉ በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዡ ይህም የአመራሩና የአባላቱ የጋራ ስራ ውጤት በመሆኑ ሊተኮር ይገባዋል ብለዋል። የኢፌድሪ አየር ኃይል ምክትል አዛዥ ለአየር ኦፕሬሽን ብርጋዴር ጀኔራል ተስፋዬ ለገሰ በበኩላቸው የክፍሉ የሀገራችን የአየር ክልል በንቃት ለመጠበቅ የተቋሙ የውጊያ ዝግጁነት እያረጋገጠ እንደሚገኝ ገልጸዋል። መርሃ ግብሩ ላይ ግዳጃችሁን በብቃት ለተወጡ ክፍሎችም እና ምክትሉን በተለያዩ መልኩ ሊደግፉና ለአበረታቱ አካላት እውቅና ተሰጥቶም ነበርም። ታዲያ በዚህ ንግግራቸው ላይ ጀነራል ይልማ ጀቶቻችን ፊታቸውን ወደ ጎንደር፣ ወደ አማራ፣ ወደ ትግራይ ያዘጋጁ። ከዛ አልፎ ደግሞ ድንበር እንሻገራለን ወደዚህ ያልኩበት ምክንያት በቅርቡ ይገባቸዋል ሲሉም ተናግሯል። በሌላ መረጃ በህወሓት የተፈጠረው መክፈል ተከትሎ በአዲስ አበባ ከተማ የሚገኙ ባለሀብቶች የአቶ ጌታቸው ረዳና የደብረጽዮን ደጋፊዎች በሚል ሁለት መክፈላቸውን የደረሰ መረጃ ያሳያል። የህወሓት መከፋፈል በባለሀብቶች የመቧደን ከማስከተሉም በላይ በመካከላቸው ግጭት እስከመፈጠር የደረሱበት ሁኔታ መኖሩን መረጃውን ያደረሱ ምንጮች አያይዘው ገልጸዋል። በባለሀብቶቹ መካከል የተፈጠረው ልዩነት ተከትሎ ከአስመጪና ላኪ እስከ አምራች ድርጅቶች ድረስ በትግራይ ባለሀብቶች በሽርክና የሚንቀሳቀሱ የንግድ ስራዎች እስከ መቆም እየደረሱ ነው ተብሏል። አቶ ጌታቸው ረዳና የደብረ ጽዮን ገብረ ሚካኤል ደጋፊ በሚል የተፈጠረው ፖለቲካዊ ልዩነ በመዲና የሚገኙ የትግራይ ተወላጆችን በማህበራዊ ህይወት ግንኙነት እስከ ማቋረጥ ጭምር መድረሱም ተነግሯል። እኒህ ባለ ሀብቶች የጌታቸውና የደብረ ጽዮን ቡድን በሚል ተከፋፍሎም በተለያዩ ጊዜያ ስብሰባዎችን እስከ ማድረግ የደረሱ ሲሆን በመካከላቸው የተፈጠረው ልዩነት ይበልጥ እየተካረረ መሄዱን መረጃውን ያደረሱን አንድ ስማቸውን ጥቀት ሲፈለጉ የሆቴል ስራ አስኪያጅ አያይዞ ገልጿል። መረጃችን ምንጮች ከሆነ በባለሀብቶቹ መካከል የተካረረ የመጣው መከፋፈል በምሽት ቤቶች ሽጉጥ እስከ መማዘዝ የደረሰ ሲሆንም በያዝነው የመስከረም ወር ብቻ መሰል ድርጊቶች በቦሌና ሳር ቤት አካባቢዎች ሁለት ጊዜ መከሰታቸውም ተሰምቷልም። በህዋት ውስጥ የተፈጠረ ልዩነት ከአመራሮቹ አልፎ በንግዱ ማህበረሰብ ጭምር የተሰዋል የመምጣቱ የፖለቲካ ስን ጥቃት አጉልቶ የሚያሳይ ተደርጎ ተወስዷል ተብሏል። ይህ ጉዳይ አሁን ላይ ለመንግስት እንደ አድቫንቴጅ ተይዞ እያነጋገረ ይገኛል። በሌላ በሌላ መረጃ የጠቅላይ ሚኒስትር ልዩ ጽፈት ቤት ኃላፊ በአምስት ዓመት ውስጥ ለአራተኛ ጊዜ አዲስ ሹመት ሰጥቷቸዋል። እኚህ ሰው ሳንዶካን ደበበ ይባላሉ። ለመሆኑ ማናቸው? ምንስ አላቸው? ጠቅላይ ሚኒስትር አብይ አህመድ አቶ ሳንዶካንን ከማክሰኞ ጥቅምት አራት ጀምሮ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽን አድርገው መሾማቸውን ያስታወቀው የጠቅላይ ሚኒስትር ጽፈት ቤት ነው። ጽፈት ቤቱ ይህን ሹመት ይፋ ከማድረጉ ሁለት ሰዓት አስቀድሞ በአሰራጨው መረጃ የሚኒስትሮች ምክር ቤት በእለቱም ባደረገው መደበኛ ስብሰባ አዲሱን የኮሚሽኑ መስሪያ ቤት የሚያቋቋ ማቋቋሚያ ደንብ ማጽደቁን አስታውቁም ነበርም። ኮሚሽኑ ኢትዮጵያ የኒውክሌር ቴክኖሎጂን ከዓለም አቀፍ ማዕቀፎች በተጣጣመ መልኩ ለሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት ስላለባት ነበርም። አቶ ሳንዶካን ይህን መስሪያ ቤት እንዲመሩ ከመሾማቸው አስቀድሞም በተለያዩ የመንግስት ተቋማት ላለፉት 14 ዓመታት ሰርተዋል። በ2001 ዓ ም ከሀረማያ ዩኒቨርሲቲ በምግብ ሳይንስና በምርት አሰባሰብ ቴክኖሎጂ የመጀመሪያ ድግሪያቸውን ያገኙት አቶ ሳንዶካንም ከሁለት ዓመት በኋላ ከአዲስ አበባ ዩኒቨርሲቲ በምግብ ሳይንስና ኑትሪሽን ሁለተኛ ድግሪያቸውን ይዘውም ነበርም። በዚሁ ዓመት የብዝሃ ሕይወት ጥበቃ ኢንስቲትዩት የሚባለው መንግስት በምርምር ሰራተኛ ተቀላቅሏል። በኢንስቲትዩቱም ሶስት ዓመት ለሚጠጋ ጊዜ የቆዩት አቶ ሳንዶካን ቀጣዩ ማረፋቸው ደግሞ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነበር። አቶ ሳንዶካን ወደ መንግስት የስራ ኃላፊነት የመጡት ከዳር 2007 ጀምሮ ነበረው ሂደት ነው። የአቶ ሳንዶካን የመጀመሪያ ሹመት ያገኙትም በሳይንስና ቴክኖሎጂ መረጃ ማዕከል ነው። ማዕከሉን ለአንድ ዓመት ከሶስት ወር በዋና ዳይሬክተርነት መመሩ በኋላም በተመሳሳይ የሹመት ደረጃ ወደ ኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተዘዋውረዋል። አብይ አህመድ ሚኒስትር ከመሆናቸው በፊት የሳይንስና ቴክኖሎጂ መረጃ ማዕከልን በዋና ዳይሬክተርነት መምረታቸው አይዘነካም። ይኸው ማዕከል ስያሜውን ወደ ቴክኖሎጂና ኢኖቬሽን ኢንስቲትዩት የቀየረው ቢሆንም አቶ ሳንዶካን በዋና ዳይሬክተርነት ለሁለት ዓመት ተወር ተውታለም። አቶ ሳንዶካን ካነ በግንቦት 2010 ዓ ም ወደ ቀድሞው መስሪያ ቤታቸው ከመለሳቸው በፊት የነበሩትን ሁለት ዓመታት በኢትዮጵያ የአእምሯዊ ንብረት ባለስልጣኑና በኢትዮጵያ ባዮቴክኖሎጂ ኢንስቲትዩት አሳልፏል። ጽህፈት ቤቱን በዋና ዳይሬክተርነት ለአንድ ዓመት መርቶም ነበርም። ወጣቱ የመንግሥት የሥራ ኃላፊ የብዙዎችን ትኩረት የሳቡት ደግሞ ሌላኛው ወጣት ባለሥልጣን ለሊሴንሜን በመተካት የኢንዱስትሪ ፓርኮች ኮርፖሬሽን ሆኖ ከተሾሙ በኋላ አሁን ላይ የኒውክሌር ኃላፊ የሆኑ ተሾሟል። የዚህ ሰውዬና የጠቅላይ ሚኒስትሩ ግንኙነት ምንድ ነው የሚለው ግን ብዙዎቹን እያስገረመ ይገኛል። የሹመቱ ጉዳይም ብዙ እያጠራጠረ ይገኛል። በሌላ መረጃ አሰብን የአፋር ክልል ሰባተኛ ዞን አድርጋታለን። የክልሉ ፖሊስ ኮሚሽን ቢያልዴ አህመድ ድምጽ ነው። የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ቢሌ አህመድ አሰብን የአፋር ክልል ሰባተኛ ዞን አድርጋታለን ማለታቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጿል። የክልሉ ፖሊስ ኮሚሽነር ይህን የተናገሩትም ከሰሞኑ የአፋር ክልል ዞኖች፣ ወረዳዎች ከተወጣጡ በኋላ የፖሊስ አመራሮች አባላትና ሌሎች የመንግስት ኃላፊዎች በተደረገ ውይይት ነውም ተብሏል። አፋር ክልል አዲስ የተቋቋመው ማሲራሱ ዞንን ጨምሮ አውሪሱ ከለቤት ራሱ ጋቢ ረሱ ፈንቲ ረሱ ና ሀሪ ረሱ ተብለው የሚጠሩ ስድስት ዞኖች አሉ ሲሆንም የክልሉ ፖሊስ ኮሚሽን ኮሚሽነር ግን ሰባተኛ ዞናችን አሰብ ነው ብለዋል። እንደ መረጃ ምንጮች ከሆነ ደግሞ አሰብን የአፋር ክልል ሰባተኛ ዞን አድርጋታለን ያለት ፖሊስ ኮሚሽነር አሰብን ለማስተዳደር ና ለተለያዩ ጸጥታ ኃይሎች ጉዳይ ለማድረግ አለብን ሲሉም ለክልሉ ፖሊስ አመራሮች አባላት፣ እንዲሁም ሌሎች የመንግስት ባለስና መልእክት አሳልፎም ነበር ተብሏል። ኮሚሽነሩ ይህን ይበሉ እንጂ የአፋር ክልል ፖሊስ አባላት በኤርትራ ትጥቅ ትግል ለማድረግ የሚገኙ የአፋር ተቃዋሚ ኃይሎችን ለመቀላቀል የሚገኙ በርካታ መረጃዎች ጠቁሟል። በተያያዘ ዜና የቀይ ባህር አጀንዳ ከዞንና ወረዳ የመንግስት ባለስልጣናትና የጸጥታ አካላት ጋር ውይይት እያደረጉበት ከፌዴራል መንግስቱ ጋር ትዕዛዝ መውረዱ ተነግሯል እየተባለም ይገኛል። በሌላ መረጃ ደግሞ የቤቶች ኮርፖሬሽን ጉድን ያወጣው መረጃ እንመለከታለን። በአዋጅ ቁጥር 1236 ዝባ መሰረት የመንግስት መስሪያ ቤት ማለትም ሙሉ በሙሉ ወይም በከፊል በመንግስት የበጀት የሚተዳደርና የፌዴራል መንግስት ስራዎች የሚከናወንበት ማናቸው መስሪያ ቤት ነው ይላል። ይህኑና መሰረት ሚዲያ ያደረገው ምርመራ መረጃ እንደሚያሳየው የፌዴራል ቤቶች ኮርፖሬሽን የሚባለው ተቋም ከፊሉ የመንግስት ከፊሉ ደግሞ የግለሰቡ ድርሻ ያለበት እስክ በሚመስል መልኩ የተመራ ይገኛል። ሚዲያችን ከመስሪያ ቤት ተቋማት ሰራተኞች ከኦዲተሮች እንዲሁም ከአንዳንድ የመንግስት ሰራተኛ ላፊዎች በርካታ ቀናት ሲደርስ የነበሩትን መረጃዎች ሲመረምር ቆይቷል። እነዚህ ከማስረጃ ጋር የቀረቡ መረጃዎችም የፌዴራል ቤቶች ኮርፖሬሽን ውስጥ ከፍተኛ ሙስና ተንሰራፍቶ አይን ያወጣ ሙሰኝነት እንደተስራፋ ያሳያል። ሚዲያችን የተመለከተው ሶስት ዋና የሙስና ዓይነቶችም የመንግስት ምዝበራ፣ ወገንተኝነትና ጉቦ መቀበል እንዲሁም መስጠት ናቸው። አንድ የተመለከትነው መረጃ እንደሚያሳዩም ሌሎች የመስሪያ ቤቱ ሰራተኞች ቤት ሲጠይቁ ማስፈራሪያ ሲደርሳቸው፣ በመስሪያ ቤቱ የሚሰራ አንድ የቡድን መሪ ግን በትንሹ ከእሱ በተጨማሪ ለሶስት ልጆቹ ቤት አሰጥቷል ተብሏል። ከዚህ በተጨማሪ ይህ ኃላፊ ለሚስቱ ዘመዶችና ገንዘብ ለሚያቀርቡ ነጋዴዎች ለበሚሴ አካባቢ የሚያስፈልጋቸው ቤት ሲሰጠ ይገኛለም። የፌዴራል ቤቶች ኮርፖሬሽን ከኢሚግሬሽንና ቀበሌዎች በበለጠ በኢትዮጵያስ ሙስና የሚሰራበት መስሪያ ቤት ነው ቢባል ማጋነን አይሆንም። በኃይለ ሥላሴ ወቅት መሬት የባለ ቤቶች እንደሆለሉ አሁን ላይ የፌዴራል ቤቶች ኃላፊዎችም ቤተሰቦችና ዘመድ አዝማዶችና ጉቦ የሰጡ ንብረት ሆኗል የሚሉ የአንድ ተቋም ሰራተኛ ናቸው። ሰራተኛ አክለውም ለልጆችና ዘመድ ሳዝማድ በት ማሰራት እጅግ የተለመደ ሆኗል። በእውነቱ ከሆነክን ይህን ሳይ በሀገር የተስፋ ቁርጥ አለው። አዲስ አበባ ለሚካሄደው ቤት ዘረፋ ድሃው የኢትዮጵያ ሕዝብ በድህነት ሲቃ እምባውን ሲያፈስ ፈጣሪ መመልከቱ እንዴት ያስብላል? ይላሉ ሚዲያው ያጣሩ። አንድ መረጃ እንደሚያሳየውም አንድ የፌዴራል ቤቶች ኮርፖሬሽን የቡድን መሪ ለራሱ ቅንጡ የሆነ ቤት ከተረከበ በኋላ ለቤቱ 465 ብር በወር የተከፈለ ይገኛል። ይሁንና ለቤቱ እድሳት በያመቱ በትንሹ ከሁለት ሚሊዮን ብር በላይ እንደሚወጣበት ሰነዶች ያሳያሉ። በፌዴራል ቤቶች ኮርፖሬሽን የሚሰሩ በርካታ አመራሮችም የቡድን መሪዎችን ጨምሮ ልጆቻቸው 18 ዓመት ሲሞላቸው ቤት ይሰጣቸዋል። ለምሳሌ የማውቀው ቡድን መሪ ለአምስት ልጆቹና ለሚስቱ ወንድም ሰጥቷል የሚገርመው እነዚህ ልጆች ስልጣን ስለሌላቸው ሲሆኑ የፌዴራል ቤቶች ኮርፖሬሽን ሰራተኛም አይደሉም ይላልም አንድ ደግሞ እነዚህ ልጆችም ቤቱን ከተረከቡ በኋላ ቤቱን ለማደስ በትንሹ አንድ ሚሊዮን ብር ውጭ ያወጣሉ ይህ ብቻ አይደለም ኃላፊዎችና የቡድን መሪዎች ከቤቱ በተጨማሪ ኪራይ የማይከፍሉበት የንግድ ቤት አላቸው የሚሉት ባለሙያውም በፌዴራል ቤቶች ኮርፖሬሽን የሚሰሩ ሰራተኞች በቅርበትና ሽርክና ያላቸው ቤት እንደሚመደብላቸውና ስራቸውን ብቻ የሚሰሩ ሰራተኞች ደግሞ ቤት ሲጠይቁና ዛቻ ኔትወርክ ያሉ አሸባሪዎች ደጋፊ ነው ተብለው ማስጠንቀቂያ ሲሰጡ እንደሚሰሙ ተናግረዋል አሁን በመጠየቅ ትንተን ጽንፈኛ እንዳንባል ዝም ብለን ቢጭኑን አህያ ቢጋልውን ፈረስ ሆነን ይስራ እንገኛለን ብሏል። አንድ ስሜያ ይጠቀስ ያልተቆመው ሰራተኛ ደግሞ ዋና ስራ አስፈጻሚው አቶ ረሻድ ከማል ከሚመጡ በኋላ ትልቅ ለውጥ ያመጣ ተቋም ነው። ከዚህ በላይ ግን ማደግ የሚችል ተቋም ቢሆንም ከሳቸው በታች ያሉ ቡድኖች ግን እየተቋም እየጋጦት ይገኛሉ በማለት ያስረዳሉ። አቶ ረሻድ ከማል እያንዳንዱ የቡድን መሪ ቤት እንደተሰጠው ማስረጃ ያቀረቡት እ ሰራተኛ ከቤቱ በተጨማሪም የቤት አበል ተብሎ ከ2500 ብር እስከ 5000 ብር ይከፍላቸዋል። ይህ ስቃይ ነው ብሎ አለም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።